እንደ ወንድ አንተ የምታስበው ዝም ብላ አንዳንድ ጥያቄዎች እየጠየቀች እንደሆነ ነው። ነገር ግን አንተ ምንም በማታውቀው መንገድ እየፈተነች ነው ብንልህ፣ ሴቶች ሁልጊዜ ወንዶችን ቀጥተኛ በሆነ መንገድ አይፈትኑም። ይልቁንም ምን ያህል በራስ መተማመን እንዳለህ፣ ምን ያህል ጠንካራ እንደሆንክ፣ እንዲሁም ምን ያህል በስሜት የበሰልክ እንደሆን ሳያሳውቁ ይፈትኑሃል። ፈተናውን ከወደክ እሷም ፍላጎቷ ይቀንሳል። ፈተናውን ካለፍክ ደግሞ የበለጠ ያከበረች ትመጣለች። በዛሬው ቪዲዮ ሴቶች ወንዶችን ለመፈተን የሚጠቀሙባቸውን አምስት ድብቅ ፈተናዎች ይዘን ቀርበናል። እነዚህም ፈተናዎች ካላወቅህ አንተ ምን ሆና እንደሆነ እንኳን ሳታውቅ ትርቀሃለች። እስከ መጨረሻው አብረን ቆይ፣ ምክንያቱም የመጨረሻው ከሁሉም በላይ አደገኛና ስውር የሆነው ፈተና ነው። አንደኛ፣ የትዕግስት ፈተና። የመጀመሪያው ሴቶች አንተን በድብቅ የሚፈትኑ ፈተና ምን ያህል ትጠብቃለህ የሚለውን ለማረጋገጥ የሚፈትኑ ፈተና ነው። አብዛኞቹ ሴቶች ይህንን በመጠቀም ሆን ብለው ወንድን እንዲጠብቅ ያደርጉታል። ቴክስት በመላክ ወይም ደግሞ በመደወል ወይም በአካል በመገናኘት ሁኔታ ውስጥ ሊሆን ይችላል። ምን አይነት ምላሽ እንደምትሰጥ ይፈትኗል። ይህ ለምን ይሆናል ብለህ የምትጠይቅ ከሆነ በራሱ የሚተማመን ወንድ ብዙም አይቸኩልም። በተቃራኒው ደግሞ ደካማ የሆነ ወንድ ያማረራል፣ ይከታተላል፣ ይቸኩላል፣ ወይም የመፍራትና የመደናገጥ ሁኔታ ውስጥ ይገባል። ለምሳሌ ቴክስት አድርገህላት ለረጅም ሰዓታት ሳትመልስ ልትቆይ ትችላለች። አንተ የምትናደድ ወይም ተደጋጋሚ ቴክስት የምታደርግ ከሆነ በቃ ያልተረጋጋህና ችኩል መሆንክን ታውቃለች። ይህንን ፈተና እንዴት ማለፍ ትችላለህ? በመጀመሪያ መረጋጋት ይኖርብሃል። በራስህ ህይወት ላይ አተኩርና በራስህ ላይ ስራ ቢዚሁን። በሁለተኛ ደረጃ ደግሞ በፍጹም እሷን ለማሳደድ አትሞክር። ይልቁንም አንተ ምንም አይነት ምላሽ ባለመስጠትና እንድትገረምና ለእሷ ጥያቄ እንዲሆንባት አድርጋት። እዚህ ላይ ማወቅ የሚገባህ ነገር ቢኖር ቶሎ ቶሎ የምትመልስላት ከሆነና ችኩል ከሆንክ ሌላ ፈተና ይጠብቃል። ሁለተኛ የአመለካከት ፈተና። ሁለተኛው የሚገጥምህ ፈተና ምን ያህል ነገሮችን ወይም ውጥረትን መያዝ እንደምትችል የምትፈተንበት ፈተና ነው። አንዳንድ ጊዜ አንዲት ሴት አንድን ትንሽ ነገር ወይም ትንሽ ችግር ቆም ብላ አጋና ልትነግርህ ትችላለች። ይህንን የምታደርገው አንተ ለዚያ ችግር ምን አይነት ምላሽ እንደምትሰጥ ለማወቅ ነው። ለምን ብትል ምክንያቱ ጠንካራ ወንድ በመጀመሪያ የተረጋጋ ነው። ደካማ ወንድ ግን ስሜታዊ ነው፣ ለመከላከል ይሞክራል፣ ኃይለኝነት ያሳያል። ለምሳሌ ቆም ብላ የቀጠሯችሁ ቀን ታረፍዳለች። በዚህም ተናዳጅ ነው ወይስ አይደለም የሚለው ትለካለች። አንዳንድ ጊዜ ደግሞ በጣም አስቸጋሪ የሆነ ጥያቄ ትጠይቃለች። በዚህ ጥያቄም ከምትሰጠው ምላሽ በመነሳት በራስ በመተማመን ነው የሚመልሰው ወይስ ግራ በመጋባት የሚለውን በደንብ አድርጋ ማወቅ ትችላለች። ታዲያ ይህን ፈተና እንዴት ታልፈዋለህ? በመጀመሪያ ራስን ዘና አድርግ። ስሜትህን ሊፈታተን የሚችል ነገር እንኳን ቢከሰት ወይም ብትጠየቅ ተረጋጋ። ሌላኛው ማድረግ የሚጠበቅብህ ነገር ቢኖር በፍጹም ትናንሽ ነገሮች ስሜትህን እንዲነኩት አትፍቀድ። በነገራችን ላይ ይህንን ፈተና አንድ ጊዜ ከወደቅ ሌላ ጊዜ በድጋሜ ክብር ላትሰጥህ ወይም ላታከብር ትችላለች። ሶስተኛ የቅናት ፈተና። ሶስተኛው ሴት ልጅ የምትፈትን ፈተና ያንተን አለመረጋጋት ወይም ደግሞ ኢንሴኪውሪቲ የሚፈትን አንዲት ሴት ስለምታገኛቸው ሌሎች ወንዶች፣ ስለ ቀድሞ ፍቅረኛዋ ልታወራህ ትችላለች፣ ወይም ደግሞ እስ እያለች መራቅ ልትጀምር ትችላለች በዚህም ይህ ነገር ምን ያህል ምቾት ይሰጥሃል ወይም ምቾት ይነሳሃል የሚለውን ለማወቅ ስትል የምታደርገው ነው። ለምን ካልክም ትልቅ ዋጋ ያለው ወንድ ትኩረት ለማግኘት ብሎ ከሌሎች ወንዶች ጋር አይፎካከር። ዋጋው የወረደ ወንድ ግን ይቀናል፣ ሁልጊዜ ካጠገቡ እንድትለይም አይፈልግም። ወይም ደግሞ ይህንን ለማካካስ ሲል ሌሎች ሴቶች ጋር ይሄዳል። ለምሳሌ የሆነ ቦታ ላይ ቁጭ ብላችሁ እያወራችሁ ሳለ የሆነን ወንድ አይታ ልታደንቅልህ ትችላለች እናም አንተ የቅናት ስሜት የምታሳይ ከሆነ ፈተናውን ወድቀሃል በምትነግርህ ነገር ምንም የማትገረምና እንዲያውም ከዛ አልፈህ የምትስቅ ከሆነ ፈተናውን አልፈሃል ይህንን ፈተና ለማለፍ እንዲህ ብታደርግ የተሻለ ነው አንደኛው በፍጹም በሌላ ወንድ መኖር ወይም ደግሞ መደነቅ አትደናገር ይልቁንስ አንተ ለሷ ሽልማቷ እንደሆንክ በተግባርና በራስ በመተማመን አሳያት ልብ ልትለው የሚገባ አንድ ነገር ቢኖር በቀላሉ የምትቀና ከሆነ ለአንተ ያላት ስሜት በፍጥነት ይቀንሳል። አራተኛ የክብር ፈተና። አራተኛው ልትፈተንበት የምትችለው ነገር ድንበርህን ምን ያህል እንደምትጠብቅ የሚያሳይ ነው። አንዲት ሴት ሆም ብላ ድንበርህን ጥሳ ልትገባ ትችላለች። ይህንን የምታደርገውም እስከ ምን ድረስ እንደምታስገባትና እንደምትፈቅድላት ለማወቅ ነው። በዚህም ጠንካራ ከሆንክ የት ድረስ መሄድ እንዳለባት በግልጽ ትነግራታለህ ደካማ ከሆንክ ግን ከእሷ ላለመጣላትና ወይም ደግሞ እሷን ለማስደሰት ብለህ ሁሉንም ነገር ልትፈቅድላት ትችላለህ ለምሳሌ ከፈተናዎቹ መካከል በአደባባይ ወይም ደግሞ በሰው ፊት ክብረን ዝቅ የሚያደርግ ነገር ልታደርግ ትችላለች ትልቁ ጥያቄ ይህ እንዲሆን ትፈቅዳለህ ወይ የሚለው ሌላው ደግሞ ስታወራህ ወይም ደግሞ ስታናግርህ በንቀታ ልታናግርህ ወይም ልታወራህ ትችላለች ጥያቄው ይህንን እንድታስተካክል ትነግራታለህ ወይስ ዝም ትላለህ የሚለው ነው። ፈተናውን ለማለፍ ከፈለግ፣ በተረጋጋና ጠንከር ባለ አቋም በግልጽ ስሜትን ማሳወቅ ወይም ደግሞ ማድረግ የሌለባትንና ያለባትን ነገር መናገር ይኖርብሃል። በዚህም ራስህን ምን ያህል እንደምታከብር ማሳየት ይጠበቅብሃል። ማወቅ ያለብህ ትልቁ ነገር ነገሮችን ችላ ያልክና በዚህ የምትቀጥል ከሆነ እሷም ፈተናዋን ትቀጥላለች። አምስተኛ የታማኝነት ፈተና። በጣም አደገኛውና ዋናው ፈተና ምን ያህል በጽናት ትቆያለህ የሚለው ይህ አምስተኛው ፈተና ነው። ይህኛው ፈተና በአንተ ማንነት ላይ የመጣ ፈተና ነው። አንዲት ሴት የሆነ ጊዜ ላይ ስለ ራስህ ዋጋ ልትፈትን ትችላለች። ይህንን ፈተና የምታቀርበልህም ለራስህ እውነተኛ ሆነ ትቆያለህ ወይስ እሷ እንድትወድ ብለህ ራስህን ትቀይራለህ የሚለውን ለማረጋገጥ ይሆናል። ለምን ያልክ እንደሆነ ከፍተኛ ዋጋ ያለው ወንድ ራሱ ለሚያምንበት ነገር እውነተኛ ሆኖ ይዘልቃል። ነገር ግን ደካማ ወንድ እሷን ለማስደሰት ብሎ ራሱን ይቀይራል ለምሳሌ የማይቋረጥ የጅም ፕሮግራም አለ እንበል እናም ጅምን አቋርጠህ ወይም ትተህ ከእሷ ጋር ጊዜ እንድታሳልፍ ልጠይቅ ትችላለች ወይም ደግሞ ለአንተ በጣም አስፈላጊ የሆነ ነገር ትፈልግና ያንን ነገር ሆን ብላ ስታጣጥለው ወይም ስትንቀው ልታይ ትችላለህ እናም ጥያቄው ይህንን ትከላከላለህ ወይስ አትከላከል የሚለው ይህንን ፈተና እንዴት ልታልፈው ትችላለህ ሁልጊዜም ቢሆን የህይወት ግብህን አስቀድም በፍጹም ለሴት ብለህ ትልቅ ዋጋ የምትሰጠውን ነገር አትቀይር። ይህንን ፈተና ከወደቅህ መቼም ቢሆን ላንተ ክብር አይኖራትም። በአጠቃላይ ከላይ የተጠቀሱት ዋና ዋና ሴቶች ሊፈትሟቸው የሚችሉ ነገሮች ናቸው። እናም በአጠቃላይ ስናያቸው የትዕግስት ፈተና ከገጠመህ ተረጋጋ፣ አትቸኩል። የአመለካከት ፈተና ከገጠመህ ደግሞ ሊገጥሙህ የሚችሉ ውጥረቶችን በራስ በመተማመን ያዛቸው ወይም ደግሞ ለመፍታት ሞክር የቅናት ፈተና ሲገጥምህ ደግሞ በፍጹም እንደተረበሸ ሰው አትሁን። የክብር ፈተና ከገጠመህ ድንበርህን አስከብር። የታማኝነት ፈተና ሲገጥምህ በሕይወትህ ዋጋ ለምትሰጣቸው ነገሮች እውነተኛ ሁን። እነዚህን ፈተናዎች በጥበብ ማለፍህ የተሻለ ተመራጭ ያደርግሃል። ፈተናዎቹም ትክክለኛ የሆነ ግንኙነት እንድትመሰረት የሚያግዙህ መሣሪያዎች ናቸው። እናም በብቃት እለፋቸው። እናንተ በሕይወታችሁ እንዲህ አይነት ፈተና በሴቶች ተፈትናችሁ ታውቃላችሁ? እስኪ በኮመንት ላይ አሳውቁ። ላይክ፣ ሼርና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም።